ፍራንቺስኮስ ክፍል ሁለት ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ካቶሊካዊ ቤተ ክርስቲያንን በዚህ ዘመን ወዴት አቅጣጫ መሯት? እርምጃዎቻቸው የቤተ ክርስቲያን ተሃድሶ፣ ሐዋርያዊ ጽሑፎች፣ የሰላም ስራዎች፣ የወንድማማችነት ፊርማዎች፣ እንደዚሁም ከድሆችና ከስደተኞች ጎን በመቆም አለማወቃቸው ቅዱስነታቸው ፍራንሲስኮስ አዳዲስ እርምጃዎችን በማድረግ ይህንን ኃላፊነት ከተቀበሉ ማግስት ጀምረው ሄደውታል። በብዙዎች ልብ ያኖሩት አሻራ ከኢየሱሳውያን ገዳም፣ ከላቲን አሜሪካ፣ የቀድሞው ቤኔዲክቶስ በሕይወት እያሉ ለዚህ አገልግሎት መምጣታቸው፣ የአኗኗራቸው ሁኔታ ከሐዋርያዊ ቤተ መንግሥት ውጪ በቅድስት ማርታ ቤት መኖር ቀድሞ በርዕሳነ ሊቃነ ጳጳሳት ያልተደረሱ አገራትን እነ ኢራቅና ኮርሲካን በመጎብኘት ከሙስሊም ታላላቅ የሃይማኖት መሪዎች ጋር የወንድማማችነት ስምምነቶችን በመፈረም ፈር ቀደዋል። በቫቲካን ጳጳሳዊ ጽሕፈት ቤቶች ሴቶችንና ካህናት ያልሆኑ ምዕመናንን ሾመዋል። ከመላው ዓለም የምዕመናን ድምፅ የሚሰማበት ሲኖዶስ ጠርተዋል። የጾታዊ ጥቃትን የሚመለከቱ ክሶችን ምስጢራዊነትንና የካቶሊክ ቤተ ክርስቲያንን ትምህርተ ክርስቶስ የሞት ቅጣት የሚለውንም አንቀጽ አንስተዋል። የርዕሰ ሊቃነ ጳጳስናቸው ዘመን ዓለም ከትናንሽ ግጭቶች እስከ ታላላቅ ጦርነቶች የሚደረጉባት ወቅት ሆኖ አልፏል። ጦርነት ሁሌም ሽንፈት ነው በማለት ከሦስት መቶ በሚበልጡ መልእክቶቻቸው በታላቅ ተማጽኖ አስተጋብተዋል። በመቶዎቹ ይፋዊ መግለጫዎቻቸው ከዩክሬን እስከ መካከለኛው ምስራቅ ከአፍሪካ እስከ ሜናማር ባይሰማም ድምፃቸውን ግን አሰምተዋል። ቅዱስነታቸው ፈርቀዳጁ ወይም በቤተ ክርስቲያን እርምጃ የመጀመሪያው የመባል ፍላጎት ኖሯቸው ባይሆንም ይህንን ታላቅ አገልግሎት በመሩበት ዘመን ምልክት የሚሆኑ መሠረቶችን ጥለዋል። ቀዝቃዛ አካሄዶችን በማፍጠን ሩቅ የሚመስሉትን በማቅረብ አይነኬ የሚመስሉትን በመድፈር የመጨዋ ዘመን ቤተ ክርስቲያን ምስሏን እንደገና በቅዱስ ጴጥሮስ መንበር አነቃቅተዋል። ዕለተ ረቡዕ መጋቢት አራት ሁለት ሺህ አምስት ዓመተ ምህረት በቅዱስ ጴጥሮስ አደባባይ አዲሱን እረኛቸውን ቤኔዲክቶስ 16ኛ አሳርፉኝ ካሉ ወዲህ ወር ለሚሆን ጊዜ በቅዱስ ጴጥሮስ አደባባይ ለሚጠብቁ ሚሊዮን ካቶሊካውያን ክርስቲያኖች የላቲን አሜሪካው ካርዲናል ስም በነጭ ጤስ ሲጠራ ከምድር ዳርቻ እረኛ ተሰጠን ሀቤሙስ ፓፓም አሉ። ሀቤሙስ ፓፓም ካርዲናሎቹ ከኮንክሌቭ የመረጧቸው የ76 ዓመቱ ርዕሰ ሊቃነ ጳጳሳት የተሰበሰበውን ህዝብ ባርኩኝ ብለው አጎነበሱ። ሰላም ለኪ ጸሎት ከህዝቡ ጋር በሚኮላተፍ ጣሊያንኛቸው መሩ። በሚቀጥለው ቀን የቅድስት ሃና ቁምስና፣ የታላቋ ማርያም ባዚሊካን ጎበኙ። በዚያ ብዙ ጸሎት አድርገዋል። የላተራን ባዚሊካን በጵጵስናቸው ዘመን ሁሉ ታላላቅ ባሏቸው አገልግሎቶች ሁሉ ማግስት ለምስጋና ጎብኝተውታል። ርዕሰ ሊቃነ ጳጳሳት ከአርጀንቲና ይዘውት የመጡት ባህል በብዙ መልኩ ለህዝቡ ቅርበትን ማሳየት ነው። በቫቲካን በጽሕፈት ቤቶች ያሉ ሠራተኞችን ጎብኝተዋል። የጸሎተ ሐሙስ ቅዳሴዎች በማረሚያ ቤቶችና በሽማግሌዎች ማረፊያዎች አድርገዋል። ቁምስናዎችን የስደተኛ ካምፖችን የሮማ ከተማ ዳርቻዎችን ጎብኝተዋል። አብረዋቸው የኖሩ የረጅም ጊዜ ወዳጆቻቸው በስልክ በግል ደውለው ሰላምታ በመስጠት በወዳጅነት አውርተዋቸዋል። የርዕሰ ሊቃነ ጳጳሳት ዓለም አቀፍ ሐዋርያዊ ጉብኝቶች። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በ12 ዓመታት አገልግሎታቸው 47 ዓለም አቀፍ ጉዞዎችን የባለስልጣናት የጉብኝትን ግብዣ ተቀብለው አድርገዋል። በ2014 ዓመተ ምህረት የኮቪድ ወረርሽኝ ወራት ገና ከማለፋቸው ከጉዞአቸውን ሲመለሱ የረጅም ዘመናት ምኞታቸው እንደነበር ተናግረዋል። ለሶስት ቀናት የቆየው የኢራቁ ጉብኝታቸው የደህንነት ስጋት ያልተለየው ቢሆንም ባግዳድ፣ ኡር፣ ኤርቢል፣ ሞሱልና ቃራኮሽ አሁንም የሽብርተኝነት ጠባሳ ያልጠፋቸው ከግድግዳዎቻቸው ያልደረቁ ደሞች በስደተኞች የተሞሉ ድንኳኖች ከተሞችን በየመንገዱም ጎስቋሎች የሞሉባቸው ነበሩ። ብዙዎች ከበርካታ አይነት ስጋቶች አንጻር ይህንን ጉዞ እንዳያደርጉ መክረው የነበረ ቢሆንም ጉዞውን ማድረግ ላይ ገፍተውበታል። በመጨረሻ ግን ቅዱስነታቸው እጅግ ደስ የሚያሰኝ ጉዞ ብለውታል። በአብርሃም ምድር ኮቴውን ያኖረ የመጀመሪያው የሮማ ጳጳስ ነበሩ። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ከሺአው መሪ አል ሲስታኔ ጋራ እንዲገናኙ ያልተሳካላቸው ቢሆንም ፍራንሲስኮስ አድርገውታል። የመካከለኛው አፍሪካ ቤንጉን በ 2008 ዓመተ ምሕረት ጎበኙ። ለዘመናት በቆየ የእርስ በእርስ ጦርነት አስከሬኖች መንገድ የሚወድቁባት አገር የሆነች አገር ነበረች። ቅዱስነታቸው በጎበኟት ወቅት እንኳ ያልተነሱ አስከሬኖች በብዛት ይታዩ ነበር። በአፍሪካ የኢዮቤልዩ ቅዱስ በሮች ከሮም ቀድመው በድሃ አገሮች እንዲከፈቱ ታላቅ ምኞት አለኝ ብለው ይናገሩ ነበር። በዚህም በ87 ዓመት ዕድሜያቸው ባሳለፍነው መስከረም 2017 ዓ ም በቅዱስነታቸው ዘመን ረጅሙን ሐዋርያዊ ጉዞ አደረጉ። በዚህም ጉዞ ኢንዶኔዥያ፣ ፓፑዋ ኒውጊኒ፣ ምስራቅ ቲሞር እና ሲንጋፖርን ጎብኝተዋል። በዚሁ ሰፊ ጉብኝታቸው ወንድማማችነት በይነ ሃይማኖታዊ ንግግር፣ የአየር ንብረት አስቸኳይነት፣ እርቅና እምነት፣ ሀብትና ብልጽግና፣ ድሆችን ማገልገልና ስልጣን በሚሉ አበይት ጉዳዮች ላይ መክረዋል። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ከማይረሱ ጉብኝቶቻቸው መካከል የጣሊያኗ ላምፔዱሳ ደሴት አንዱ ነው። በዚህ ጉዟቸው በባህር ለሚያልቁ በዋናነት የአፍሪካ ስደተኞች አበባ በማኖር ሥነ ሥርዓት አድርገው በባህር ስለሚያልቁት የሰው ልጆች አውሮፓውያኑ ለስደተኞች በሮቻቸውን እንዳይዘጉ ጠንካራ ንግግር አድርገዋል። ይህ ርዕሰ ጉዳይ በግሪኳ ሌስቦስ ደሴት ባደረጉት ጉብኝትና በስደተኞች ካምፕ ባደረጉት ንግግርም አንስተውታል። በ2007 ዓ.ም ቅድስት አገርን በ2009 ሉንድ በተለይም የሉተር ተሐድሶ 500ኛ ዓመትን በመዘከር ያደረጉት ጉብኝት። በ2015 በካናዳ ቀደምት የካናዳ ሕዝቦች ላይ የደረሰውን ግፍ በማውገዝና ቤተ ክርስቲያንም የተሳተፈችባቸው እንደ ትምህርት ቤት ላሉ ተቋማቶቿ ይቅርታ ጠይቀዋል። በ2016 ዓመተ ምህረት የኮንጎ ዲሞክራሲያዊ ሪፐብሊክና ደቡብ ሱዳንን ጎብኝተዋል። በጉብኝታቸው ቅዱስነታቸው የሱዳን ፕሬዝደንትና ተፋላሚ ኃይሎችን በቫቲካን በቅድስት ማርታ እንግዳ መቀበያቸው ለሁለት ቀናት ሱባኤ ጋብዘዋቸው በብዙዎች ልብ አስደንጋጭ የሆነውን ምልክት በማድረግ ከመሪዎቹ ፊት ለፊት ወድቀው እግሮቻቸውንም በመሳም ሰላምን ለምነዋል። የእንግሊዙን ቤተ ክርስቲያን በካተርቡሪና በስኮትላንድ በይነ ክርስቲያናዊ ይዘት ያለው ጉብኝት አድርገዋል። በዚህም ጉብኝታቸው የሰዎችን ቁስል የምናሽርበት መንገድ ይከፈት ሲሉ ተማጽነዋል። በ2008 ባደረጉት የኩባና የአሜሪካ ጉብኝታቸው ደግሞ አገራቱ የነበራቸው የአስርት ዓመታት ዲፕሎማሲያዊ ቅራኔን አውርደዋል። ይህንን ለማድረግ ለወራት መራሄ መንግሥታቱን ባራክ ኦባማና ራውል ካስትሮን በደብዳቤ ሲማጸኑ ቆይተው አዲስ ምዕራፍ እንዲጀመር አስችለዋል። ለዚህም ባራክ ኦባማ በይፋ ቅዱስነታቸውን ለዚህ ሽምግልና ተግባራቸው አመስግነዋል። በ2012 ዓመተ ምሕረት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ አቡዳቢ ተጉዘው የተባበሩት አረብ ኤምሬቶች ከኢማም አልታይብ በአልዛህራን የሱኒ ዩኒቨርሲቲ ለበይነ ሃይማኖታዊ አንድነት የመሠረት ድንጋይ አኑረው የወንድማማችነት ሰነድ ተፈራርመዋል የቅዱስነታቸው ሐዋርያዊ መልእክቶች ኢንሲክሊካል ቅዱስነታቸው በሐዋርያዊ ጉዞዎቻቸው የሚያደርጓቸው ምልክቶችና ተግባቦቶች ሁሉ በሐዋርያዊ ጽሑፎቻቸው ላይ የሚነበቡ ናቸው በአስራ ሁለት ዓመታቱ የመንበረ ጴጥሮስ መሪነት ዘመናቸው አራት ኢንሲክሊካል ወይም ሐዋርያዊ ጽሑፎችን መልእክቶችን ሰጥተዋል። የመጀመሪያው ጽሑፋቸው ሊዩመን ፊዴ የእምነት ብርሃን የተሰኘ ነበር። ይህንን ጽሑፍ ከቅዱስነታቸው ቤኔዲክቶስ 16ኛ ጋር በጋራ የሰጡት ሐዋርያዊ መመሪያ ነበር። ሁለተኛው ጽሑፋቸው በ2008 ዓ ም ላውዳቶሴ ውዳሴ ላንተ የተሰኘው የምድርን ጩኸት ያስተጋቡበትና ተፈጥሮ የአየር ንብረቷ በብዙ መልኩ ሰዎች አልጠበቋትምና እንዲንከባከቧት ድህነትን ለማጥፋት ምድር ባላት ሀብት ፍትሐዊ ክፍፍል እንዲኖር ጥሪ ያደረገ ይኸው ሰነድ ነው። ሦስተኛው ሐዋርያዊ መልእክት ፍራቴሊ ቱቲ ወንድማማቾች ነን የተሰኘው ነው። ይህ ሐዋርያዊ መልእክት በቤተ ክርስቲያን ትውፊታዊ አስተምህሮ ላይ ትልቅ ቦታ የሚይዝ ነው። ይህ ሰነድ ይፋ የሆነው የአቡዳቢ የወንድማማችነት ስምምነት ፊርማን ተከትሎ ነገ የሰው ልጆች ሁሉ ወንድማማቾች መሆናችንን የሚያጸና ትምህርት የያዘ ነው። በመጨረሻም በጥቅምት 2017 ዓ.ም ዲሌክሲት ኖስ እርሱ ወዶናል የተሰኘውና የእግዚአብሔር ፍቅር በልጁ በኢየሱስ ክርስቶስ የሰጠንን ልብ የሚያስተምር ሰነድ ነው። በዚህ መልእክታቸው የሚያፈቅር ልብ ለጠፋው ዓለም መልእክት አስተላልፈዋል። ይህ ዓለም በብዙ ጦር በምትታመስበት በየዕለቱም ጦርነት ይብቃ የሚሉ መልእክቶች በሚያስተላልፉበት ወራት የመጣ ልዩ ትምህርት ነው። በእርግጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዘመናችን ያሉ ጦርነቶችን ሁሉ ጦርነቶች አይሏቸውም። አንዳንዶቹ ሰብአዊ ጭካኔዎችና አረመኔነቶች ናቸው ይላሉ። በቦምብ ጥቃት የሚሞቱ ሕፃናትና በበርካታ ጦርነት አውዶች መሳሪያ ሳይዙ በአየርና በምድር የሚሞቱ ሕፃናትና ሴቶች፣ አዛውንትና አካል ጉዳተኞችን በሚመለከት በተለይም የጋዛ ሕፃናትን እያዩ ይህ ጦርነት አይደለም ፍጹም ጭካኔ ነው፣ በማለት በታላቅ ሐዘን ድምፃቸውን አሰምተዋል። ከተጠቀሱት ከእነዚህ ሰነዶች በተጨማሪ በርካታ ሐዋርያዊ ደብዳቤዎችንም ጽፈዋል። ከጻፏቸው ሰባት ሐዋርያዊ ደብዳቤዎች መካከል ኢቫንጀሊ ጋውዲዩም የወንጌል ደስታ በ2006 ዓ ም አሞሪስ ላኢቲቲያ የፍቅር ደስታ የተሰኘው ደብዳቤ የቤተሰብ ሲኖዶስን ተከትሎ የተላከ ደብዳቤ፣ ክሪስቶስ ቪቪት ክሪስቶስ ሕያው ነው የወጣቶች ሲኖዶስን ተከትሎ የተሰጠ ደብዳቤ፣ ኮየሪዳ አማዞንያ የተወደድሽ አማዞን የአማዞን አገራት ሲኖዶስን ተከትሎ የተሰጠ ደብዳቤ፣ ጋውዴቴ ኤት ኤግዞልቴት ደስ ይበላችሁ ሐሴትንም አድርጉ የተሰኘው ለዘመናችን የቅድስና ጥሪ ያቀረቡበት ደብዳቤ ላውዳቴ ዲዮም እግዚአብሔርን ስለ ሥራዎቹ ሁሉ አመስግኑት የተሰኘው ውዳሴ ላንተ ወይም ላውዳቶሲ ከተሰኘው ሐዋርያዊ ሰነድ የቀጠለ እናት ምድር ከመውደቋ ቀድመን ጩኸቷን እንስማ፣ እንንከባከባት የሚል መልእክት ያለው የሚጠቀሱት ናቸው። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ቤተ ክርስቲያን በተሀድሶ መንገድ እንድትራመድ ስልሳ የሚሆኑ ደብዳቤዎችንም ፈርመዋል። በቫቲካን የጳጳሳዊ ጽሕፈት ቤቶች የሮማ አገረ ስብከትን ወሰን፣ የሕገ ቀኖና ማስተካከያዎች፣ የቫቲካን ሕጋዊ ሂደቶች፣ ጾታዊ ጥቃቶች በተለይም ሕፃናትና ተጋላጭ ወገኖችን በቤተ ክርስቲያን ውስጥ የሚታይባቸው መንገዶች ላይ አካሄድ ቀይረዋል። ቮስ ኢስቲስ ሉክስ ሙንዲ፣ እናንተ የዓለም ብርሃን ናችሁ፣ የካቲት 2012 የተሰጠ የሕፃናት ጥበቃን የሚመለከት ነበር። ቤተ ክርስቲያን ጾታዊ ጥቃቶች፣ በገንዘብና በቤተ ክርስቲያን ንብረት አስተዳደር ውስጥ ሊኖሩ የሚችሉ ብልሹ አሰራሮችን ለማስተካከል የሚደረጉ ሂደቶችን የሚመለከት መመሪያ ነው። በርዕሰ ሊቃነ ጳጳሳት ፍራንቺስኮስ የጵጵስና አገልግሎት ዘመን እነዚህን ቋንቋዎች ከቶ አንረሳም፣ ተጠቅሞ የመጣል ባህል፣ የምን አገባኝ አስተሳሰብ መንሰራፋት፣ ድሃ ቤተ ክርስቲያን ለድሆች እጆቿን የዘረጋች ጋባዥ ቤተ ክርስቲያን፣ በጎቻቸውን የሚሸቱ እረኞች፣ ዓለም አቀፋዊ የሥነ ምግባር ትስስር የሚሉት ከብዙዎች ጥቂቶቹ ናቸው። ርዕሰ ሊቃነ ጳጳሳት ፍራንሲስኮስ ጦርነቶች እንዲያበቁ መልእክቶችን ከማስተላለፍ ደክሟቸው አያውቅም። በየሀገራቱ በሚገኙ የርዕሰ ሊቃነ ጳጳሳት ተወካዮች አማካኝነት በጦርነትና በግጭት ለሚጎዱ የማጽናኛ በቀጥታ ተሳታፊ ለሆኑ አካላትም የሰላም ጥሪ አድርገዋል። በዚህም በደብዳቤ በቪዲዮ ስብሰባዎችን አድርገዋል። በጋዛ ላሉ ቁምስናዎችና ቤተሰቦች በስልክ አጽናንተዋል። በዚያም ባሉ ካርዲናል አማካኝነት የቁሳቁስ ድጋፍ እንዲደርስ ድጋፍ አድርገዋል። በአውሮፓ በመካከለኛው ምስራቅና በአፍሪካ ያሉ ታላላቅ ጦርነቶችን በንግግርና ሰጥቶ በመቀበል የሚፈቱ ናቸው ብለው ያምናሉ ርዕሰ ሊቃነ ጳጳሳት ምዕመናኑን ለጸሎት የሚለምኑባቸው ሐሳቦች በአብዛኛው ሰላምን የሚመለከቱ ነበሩ። ሕዝብ ስለ ሰላም እንዲጸልይ በየትምህርቶቻቸውና መልእክቶቻቸው አስተላልፈዋል። የጾምና የጸሎት ቀናትን ለሶሪያ፣ ለሊባኖስ፣ ለአፍጋኒስታን፣ ለደቡብ ሱዳን፣ ለኮንጎ ዲሞክራሲያዊ ሪፐብሊክ፣ ለቅድስት አገር እና በመላው ዓለም ለሚገኙ ምዕመናን አድርገዋል። እኛም ኢትዮጵያውያን በእርስ በርስ ጦርነት ውስጥ በነበርንባቸው ጊዜያቶች በጸሎት ስም ጠርተው አስበውናል። የሥራ ኃላፊነታቸው ጫና የሚበዛው ቢሆንም በአገልግሎታቸው ከሰዎች ሁሉ ጋር ቅርብ ነበሩ። የሚያጽናኑ ቃላት፣ አንዳንዴም ፈገግታ ብቻም ሰጥተው ለብዙዎች ቅርብ ሆነዋል። በየሳምንቱ ረቡዕ ጠዋት ሰዎችን ተቀብለዋል። በእሁድ አንጀሉስ አስተምረዋል። በየቀኑ ማለዳ 12 ሰዓት በቅድስት ማርታ ቤተጸሎት በቀጥታ ስርጭት የሚተላለፍ መሥዋዕተ ቅዳሴ አሳርገዋል። በየጸሎቶቻቸው በብዙ መልኩ ላሉ የህብረተሰብ ክፍሎች ደርሰዋል። በእነዚህ ቀናት ሁሉ በብርሃን በመመላለስ ካህናቶቻቸውን በግ በጎቻቸውን ሽተቱ ሲሉ ራሳቸውም በበጎቻቸው መሃል በመሆን ነበር ፍራንቺስኮስ። በእነዚህ ቀናት ሁሉ በብርሃን በመመላለስ ካህናቶቻቸውን በግ በጎቻቸውን ሽተቱ ሲሉ ራሳቸውም በበጎቻቸው መሃል በመሆን ነበር ፍራንቺስኮስ።